የመንገድ ልብሱ ፈልጄ ላንቺ ነገሩ። እሱ እንትን በቃ እንትን ነው ያልኩት። በጣም ማይሆን ውስጥ እንትን ነው ያልኩት። ያለሁበት እንትን ላንቺ ነው። ያው ምን ይህንን ነገር ምነግርሽ። ምናልባት እሱ ደግሞ ሌላ ነገር ሊፈጠር ይችላል ሰው ግን ስለፈቀደና ሰው ሆና ይችላል ምን ሆነ እሺ ምን ሆነ እኔ እኮ ማለት ነው ምንም ነው። ሰላም፣ ሰላም። የኛ ተወዳጅ እና እንቁ ቤተሰቦች እንዴት ናችሁ? ለን እኛ ያለን ይመስገነው በጣም ደህና ነን። እናንተም ሙላችሁን በያላችሁበት ሰላማችሁ ይብዛልን፣ ክፉ ነገር አይንካችሁ። እና ቤተሰቦቼ ዛሬ ከሰሞኑን ያው ትንሽ በጸብ ቪዲዮ ነበር እየመጣን የነበረው አሁን ደግሞ ዛሬ በቪዲዮ አይደለም የመጣ ነው። ያው ሚኮም የሆነ ችግር ውስጥ ገብቶ ለዊና መናገር ስለፈራ እና ለእኔ ስለነገረኝ ያው አንድ ላይ ሆነን ነገሩን ለመፍታት ብለን አስበን ነው። እና ያው አንዳንዴ ብዙ ነገሮች ያጋጥሟሉ። እውነት ይሁኑ ውሸት ይሁኑ ግን አናቅም። ያው እውነት ይሁን ውሸት ይሁን እስክናጣራ ድረስ ግን ያው ነገሩን ለሚኮ ምን አይነት ቀላል ነገር እንደሆነ ያው ቤተሰቦቻችንም ሁልጊዜ ስንስቅም ስንከፋም ከጎናችን ስለምትሆኑ ያው የእናንተን አብሮነትም በዛ እንድታሳዩን አህል ለማለት ነው የመጣ ነው እና እንደሆነ ያው ሁለቴ ከማወራው አንደኛ ለዊና ስለደወልኩለት ዊና መጥቶ። አንድ ላይ ብናወራ ይሻላል። እና ማውራት ከመጀመሪ በፊት ግን ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ደግሞ እና ቻናሉ ትንሽ በጣም እየቀዘቀዘ ነው። እዚህ ቻናል ላይ መቶ ምናምን ሺ ሰብስክራይብ አለ። ለምን እንደሆነ ባላቅም ቻናሉ እየተንቀሳቀሰ አይደለም። ሪፖርት እየተደረገበት ነው። ከጊዜ ከወደ ጊዜ ይሻሻላል ብለን እየጠበቅን ነበረ። ግን ለምን እንደሆነ ባናቅም ያው ቴክስቶችም እየገቡልን ስለሆነ ነው እና ቤተሰቦች ያላችሁት አቅም ሼር እያደረጋችሁ ተባበሩ። ያው ይሄ ቻናል የእኛ ብቻ አይደለም። በጣም ብዙ ሰዎች ናችሁ እዚህ ደረጃ እንዲደርስ ያደረጋችሁት። ሁላችሁ ሚና እንደምትወዱት አውቃለሁ። ዊና እንታበረታችሁታላችሁ። ሚናም ደግሞ ብዙ ሰዎችን ማለት ለብዙ ሰዎች በጣም ጥሩ ሰው ነው። የትኛውን ቦታ ቢኖር ሄዶ ችግር ማለት እንዲያርግልን ከተባለ ሄዶ የሚያደርግ ልጅ ነው። ብዙ ሰዎችን የሚያስታርቅ ብዙ ብዙ እንትን የሚል ልጅ ነው ታውቃላችሁ። እና ለምን ለእሱ እንደዚህ እንደሚሆንበት ባላቅም፣ ግን ቅርታ ባላቅም ያው ቻናሉን ግን ማን እንደሆነ እንኳን ባላቅም ብቻ የትኛው ሰው እንደሆነ ለምን እንደዚህ እንደሚደረግበት ባላቅም ቻናሉን እየመቱበትን ያሉት እና የኛ ደግሞ አላችሁ። በቃ በጣም የምንወዳችሁ የምናከብራችሁ ሁልጊዜ ከጎናችን ሆናችሁ የምታበረታችሁን በቃ ሁሉም ነገር ይስተካከላል በጊዜው ብላችሁ የምትመክሩን ቤተሰቦች አላችሁ እና ሁላችሁንም በጣም ነው የምናመሰግነው። በጣም ነው የምንወዳችሁ እና ቤተሰቦቼ፣ ሼር እያረጋችሁ አደራ አደራ አደራ። እና ያው ዊናን እርተነዋል። የመጣ ነው ቆየ ተጠራ ነው እና እኮ ማለት እምትፈልም ማለት ምታወራው ነገር አለ። እኔ ማወራ ነገር እንትን አሁን እኔ መንገድ በጣም ውስጥ ያለው ነገር ሌላ ነገር እንዳይለኝ እሰጋለሁ ማለት ነው። እኔ ምንም አውቀው ነገር የለም። እና ልጅቷ ደግሞ አርግ ባህል ምናምን ብላ እያስጨነቀችን እና ቤተሰብ ጋር የምሄዳለው ስላለች እንትን እያለች እኔ ምንም አውቀው ነገር የለም። ከሷ ጋር ምንም ላይፍም ምንም የለንም። አዎ እኮ ሲጀመር እኛ ከጎንህን ያለ ነው። ደግሞ ጥሩ ጥሩ ቤተሰቦች አሉ። ቤተሰቦቻችንም ከጎንህን ያሉት እና ምንም እንትን የሚል ነገር የለም። ለሚና ነግረ ነው ሲጀመር ሌላ መፍትሄ ማምጣት እንችላለን እና እንትናት በል፣ አትጨናነቅ። ደግሞ መጣ ዊና መጣው፣ እንትናት በል ከሷ ጋር ልትሆንብኝ ሁሌ ይፃባል እንዴ ነው? ከሱ ጋር ምንም አልቀመርኩበት። በጣም አንደኛ ነገር ይልቅ ተረጋግተ የጠራሁክ ማለት ተረጋግተህ እንድናወራ እንጂ ጓጓብለህ ምናምን እንድትል አይደለም። እሺ፣ ይሄ ምን እንደምን ጓራሉ? ምን ሆነህ ነው ግን ምን ምን እንደ ምን እንደዛ የሚባል አማርኛ የለም። ስነ ስርዓታችሁ ነው። አይ፣ ሲጀመር አንተ አሁን ይጠራሁ ከአንደኛ ነገር ልጅቷ ከኔ ጋር አውርተን ነበረ። አንቺ ለምን እንደነል ነገር ሲ አይ፣ መጀመሪያ ሚኪ ተጨንቆ ስለነበር ነበር፣ ለኔ ነበር የነገረኝ። እኔ ለአንተ እንዳትረዳ ፈልጉ። እንደዚህ የሚባል ነገር ነገር የለም። ስሚኝ አንቺ ይልሽ አንተ ምንም አላረክም። አዎ ሲጀመር እኔ አላቃተም ላይ እኔ አዲስ ነው የሆነችብኝ። ግን በቃ እንደዚህ እንደዚህ የትኛውም ሴት እንደዚህ አትልም። እንደዚህ እኔን ልትፎግሩኝ እንዳትሞክሩ። አንቺ እኔ እንዳልናደድ ወይም ልጁን እንዳልናገረው አፈልገሽ እንደዛ ያልሽኝ። አይደለም እንደዛ የሚባል ነገር የለም። ማማ አዳምጠኝ። ይኸውልሽ ማንም ሰው ከመሬት ተነስቶ እንደዚ አይልም ሚኪ ለምንድን ነው የማታዳመጠኝ? መጀመሪያ፣ አሁን መታ ነገር የለም። ያገዝሽለት ምንም ነገር ቤት እኮ ቀድሞ ያልተናገረው አንተ ከእነሱ የተሻለ ትረዳዋለህ ብሎ ስላሰበ ነው። ላንተም ደግሞ እሱ መጀመሪያ ያስቀድሞ ለኔ ነግሩኝ፣ ከልጅታውም ጋር አውርተን ላንተ የተሻለ ነገር እናመጣለን። በተጋጋሚ ለኔ መንገድ ትቺ። መጀመሪያ ልጅቷ ስትነግርሽ ለኔ መንገድ ትቺ ነበረ እንዴ! እኮ ዛሬ ልጅ ካሜራ ደቀነሽ መተሽ እንደዚህ አይትኝም ነበር አይደለም። አይደለም፣ ሚኪያስ አደምጠኝ። አንተ እንዳትናገር አንድ ሴት ከመሬት ተነሳ መታ አርግዤ ይባሃለው አትልም ሰው። እና ኒኮ አላቃቱም እንደዚህ፣ ማንም ሰው ከመሬት ተነስቶ ማርገዝ ማለት ቀላል ነገር አይደለም። አንደኛ ልጁ ሲወለድ ማለት ነው ማማ ይመረመራል እኮ ይሄንን እኮ ታስተውላለች እኮ ልጅቷ፣ ዝምብላ ከመሬት ተነስታ ምናምን። እኔ ሚኪያስ ምንም ነገር እንዳይፈጠር አንተ መጨራሽ እንትን ለማለት እየሞከርከ ለምን አይደለም? ምን እንዳታግዢለት፣ ይውሪ፣ ለም ይኸውልሽ፣ አንተ ምን ሆነሃል? ልጁ ይንቀለቀላል። ስለማታውቂው ነው፣ ስለማታውቂው ነው ይንቀለቀላል። ሌላ ነገር ውስጥ ይገባል ማለት ነገር፣ ደሞ እንደዚህ አይነት ነገር ያለው ሚኪ አይደለም እየተናገረ ነው ያለው በእንደዚህ ታስበኛላ፣ ታስበኝ አይደለም? በጣም ብዙ ቀን መከሪያ አለው። ምክር አይደለም። ቆይ መጀመሪያ ለምደው ነገሩን በስነሰፍ ማታደግ እሺ። አዲሁ ነኝ እኮ ላዳምጥሽ እኮ አልኩኝ ሆነ ነው ሲጀመር ከሆነ ሆነ ገና ልጅ ቁመቱ ስለበቀለ ነው ነው ሲቀጥል፣ አዳምጠኝ ከሱ ጋር አውርተን ዛሬ አንተን ልናወራ ይቻላል ቤተሰብ ጋር ከመድረሱ እኛ አንተም አንተ ሌላ መፍትሄ ልታመጣ ትችላለህ ብለን ነው እንጂ መተህ እንድትጮ ወይም እንድትቆጣ አይደለም። ልጅቷን ለምን ለእኔ ታገናኘ? ለምንድነው ማገናኘ አይደለም እ አንተ መጀመሪያ አሁን በስነስርዓት እኛን ልታወራን ያልቻልክ ሰው እንዴት ነው እሷን ዩልጅ? ሲሚኝ ማማ፣ እኔ እሷ ተበደልኩ ብላ ነው የምትመጣው አይደለ? እኔ ስለ እሱ የምጠይቃትን ጥያቄ እጠይቃታለሁ በቃ። ለምን መጀመሪያ እኔን ልጅቷን እንደ ለኔ እንደኔ ያገናኝ? ለምን ደበቃችሁ? ኖ ሲጀመር አንቺ ለምን ደበቅሽ? ይሄው ነገርኩህ። ገና አንድ ላይ መታችሁ። አንቺ ልጅቷ መታ ስታወራሽ እኮ እኔን ማውራት ትሽ ነበር ማማ። ሲጀመር ልንገርክ፣ ያ ሩቅ እንትን መሄድ አይጠበቅብንም። ልጅቷ ወራችኝ እሱ ደግሞ በጣም ተጨንቆ ስለነበረ ሲቀጥል ደግሞ ከእሱ ግን ማለት እኔ አሁን ለምሳሌ እኔ ተረድቻለሁ፣ ልጅቷንም አውርቻት ብዙ ነገር ተረድቻለሁ። ሆነም አልሆነም አሁን ሲጀመር መፍትሄ ለማምጣት ነው እንትን ያልኩት። ሆነም ጠረ ማማ ስምኝ ስምኛለሽ አይደል? ሆነም ጠረ ይሄ ልጅ እ ይሄ ልጅ ማለት ነው አንድ ነገር አድርጉ ቢሆን አንድ ነገር አድርገ ቢሆን ሚኪ ካደረገስ እኔ እኔ አውቃለሁ ማደርጉ አንድ ነገር ይኸውልሽ አንድ ነገር አድርገህ ይሁን። ዓለም ላይ የተፈጠረ ነገር እኮ አንቺ ገና ልጅ እኮ ነው። ይሁን ይሁን። አንድ ዛፍ ተጣሞ ካደገ በዛው ነው የሚያድገው። እንዴት ተጣሞ ማለት? አሁን ተጣሞ ነው ያደገው እያልክ ነው? አይኔን እያየህ አውራ ምንም አላደረክም እንዳትከራከሪለት ለሱ ሚኪ እውነቱን ንገረኝ እኔ ልጅቷ ዝም ይሁንሽ ነው አይደል በቃ እኔ ለቀን ካፊ ላይ ተገናኝተናል ግን ነገር ከመሬት ተነስታ ከመሬት ተነሳ እንደዚህ አትልም። እውነቱን ንገር። በስትክክል እውነቱን ንገር። የሚክ አይደለም፣ ቆይ ልጁ ቢያረግስ? እንዴ፣ አይደለም፣ ቢሆንስ? ነው ነው አርጋ መታ መጣ ቢሆን ምን ታረጋለሽ? ምንም ነገር እኔ ከካሜራ ጉጪ ሰልፊ ላይ ነው ያገኙት። በቃ ሌላ ነገር፣ ሰላምታ ብቻ ነው የተደረገው። አይደለም፣ በቃ አድርገ ልጅቷ አርግዣለ ብላት መጣም እንዴ? አይደለም፣ በተለውስ ያሳድጋታል። ልጅቷ ያሳድጋል እንዴ? ሆሆ፣ እንዴ፣ ይኸውልሽ፣ እኔ ትሰምኛለሽ። ሰማኝ ሚኪ፣ አንተ አዳምጠኝ። ሲቀጥልኝ አንድ ነገር ልንገርክ፣ ህይወት ውስጥ በጣም ብዙ ነገር ሊፈጠር ይችላል። አዳምጠኝ። እንዴ አንተ ምንድነው እንደሆነ እንደዚህ የሚያደርገ

ሎ አታስጨንቂኝ። ማስጨነቅ አይደለም፣ አታግጂለት ጆርዲ፣ አታግጂለት፣ አታግጂለት። እርግጠኛ ትሆናለህ እንዴ? ስለዚህ ሰው ለምን እርግጠኛ ትሆናለህ? እሷስ ዋሽታ ቢሆን፣ ዋሽታ የእሱ ልጅ ነው ብላ ቢሆንስ አንተ በምን እርግጠኛ ነህ? ሲጀምር ለምን ደግሞ አተረጋጋው፣ ለምን ደግሞ አተረጋጋው? ለምን አይደለም? ለማን አንድ ሴት ለሴት አያስረግዝም። ልጁ እንዴ እንደሆነ ነው መፍትሄ የምታመጣው አንተ። ለምን ደግሞ ልጁ ላይ እንደዚህ የምትሆንበት ይኸውልህ ሚኪያስ እውነቱን ነገር ያደረኩትን ነገር ያው ነው። ሰላሳ ጊዜ ነው እውነቱን የሚነግርህ ሰላሳ ጊዜ ነው እኮ ሚኪ፣ ግን እኔ ምንም አላደርግህም ሚኪ። እውነቱን ነው የማወቅ የምፈልገው። እውነቱን ካወኩኝ ምንም አላደርግህም። እኔ የምናገረውን አታምነኝም ማለት አይደለም። ነገር ምንም አልታምንም ነው አንተ ስነ ስርዓት የማይኖርህ እናት። ይኸውልሽ ስሚኝ፣ እኔ ስሚኝ፣ እንዲበላሽ አልፈልግም። ምን ነው ደንግጦ ነው። አንድ ቀን በኋላ አንዱ ነው ካፌ ውስጥ አለ ስለደነገጠ ነው ፈርቷል። አንተ አስጨንቀህ ነው። ምንም በቃ እኔ ሳስጨንቀው፣ እውነት ነው። ምንም ነገር ጋር ሁሉንም ነገር አውርተናል። አንቺ ይኸውልሽ፣ ለአንቺ የሚነግርሽ ልክ አሁን እንደተናገረ ነው ለኔ እንደሚነግረኝ። አረ ለማማ ስሚኝ። አንተ ሲጀመር እንደዚህ እየሆንክ እንዴት ነው የሚነግርህ? ቆይ ቆይ የምንድን ነው የሚባለው? የፈሰሰው አይታፈሰም። አይደለም ቢሆን እራሱ ማለት ነው። ሲቀጥል እውነት ይሁን እሱ፣ እውነት ይሁን እሱ፣ እውነት ይሁን ማጋ፣ እውነት እንዳለ ታውቃለህ። ይሄ ልጅ ማማ ሁለቱንም አንድ ላይ አርጉ ማውራት ይፈልጋል። እኔ አወራኋቸው። እኔ እሷን አውርቻለሁ እሱን አውርቻለሁ። አንድ ላይ አንድ አንድ ነገር ልንገርሽኝ ስሚ እ ሚኪ በቃ እኔ አይኑ ላይ አይቻለሁ። ምክንያቱም ማለት ነው ስሚ እ ምክንያቱም መቼም አግኝቻት አላቃ አላቃትም የሚያላት ልጅ፣ አንድ ሁለት ቀን ነው ካፌ ውስጥ ያገኘኋት። እኔ ደግሞ አንድ ነገር ልንገርህ፣ ሺህ ጊዜ ቢያገኛትም ማለት ነው፣ ሺህ ጊዜ ቢያገኛትም፣ እውነት እሱ ጋር ይኖር እሱ ጋር ይኖር። ተከራከሪለት እንዳንጣላ፣ አትከራከሪለት። እኔ እናንተ ሲጀመር ልንገርክ፣ አንተ እንደዚህ የምትሆን ከሆነ እኔ እናንተ አንተ ራሱ መጣላታችን አይቀርም። እንዴ ሰው እንዴ ምንም ነገር የለም።